በነገራችን ላይ ኢትዮጵያ ትክክለኛ የሚዲያ ሰው ትክክለኛ የቢኤስ ቲቪ በአንድ ስልክ ነው እኮ የሚያወርደው። በአንድ ስልክ እነው ጀግኖች ጀግኖች ናቸው። የቢኤስ ቲቪ ጀግኖች ናቸው። በነገራችን ላይ ይህንን ፕሮግራም ሲያቀርቡት ልጅቷ የተሰራ ቪዲዮ አለ። እያንዳንዷ በኮንሲኮንሲዋን አውቀው አምነውበት ምርጥ የዘመናችን ምርጥ ማለት ነው። ጥይት አንግቦ ብቻ መተኮስ ትርጉም የለውም። በነገራችን ላይ ኢትዮጵያ ትክክለኛ የሚዲያ ሰው ትክክለኛ ጋዜጠኛ ማለት ሚዲያ ማለት ኢቢኤስ ነው። በነገራችን ላይ ባለቤቶችም ሆነ ጋዜጠኞችም ሪስክ ወስደው ይህንን አደገኛ ነገር ሪስክ ወስደው ከዩቲዩብ ተነሳ አልተነሳ ማለት ነው። ከዩቲዩብ የተነሳው በአምባገነኑ አብይ አህመድ ቀጭን ትእዛዝ አማካኝነት ነው። በአምባገነኑ ማንም በምንም ሂሳብ ይሄንን ቪዲዮ እንዲቀመጥ ሊያረገው አይችልም አብይ አህመድ። ስለዚህ እነዚህ ይሄ ምርጥ ሚዲያ ባለቤቶችና ባለቤቶች ጋዜጠኞች አማራው ኤክስ ማረጉን ትቶ ሊደግፋቸው ነው የሚገባው። ድንቁርና ነው። አብዛኞቻቸው የክሳርጋቸው አይተናል። እናንተ መሬት ላይ ቢሆናችሁ እንዲህ አይነት መረጃ አዲስ አበባ ከተማ ላይ አዲስ አበባ ከተማ ላይ ቁጭ ብለው ይህንን መረጃ ሊያቀርቡ አይችሉ ጋዜጠኞቹ። በሕይወታቸው ፈርደው ነው ታሪክ የሰሩት። በቃ ይኸው ነው። ይህንን ነው የምለው። ጋዜጠኛ ስትሆኑ አርቲስት ስትሆኑ፣ ስለ እውነት ኑሩ። ኢትዮጵያዊ ከሆናችሁ ስለ እውነት ኑሩ ብለን ለረጅም ጊዜ ስንለፈልፍ የነበረው ለዚህ ነው። ለመጀመሪያ ጊዜ በዛች ሀገር ላይ ለመጀመሪያ ጊዜ በዛች ሀገር ላይ ትክክለኛ የሆነ የሚዲያ ተቋም አይተናል፣ በኢቢኤስ እና ጋዜጠኞች ኢቢኤስ ቲቪ በአንድ ስልክ ነው እኮ የሚያወርደው። በአንድ ስልክ ነው። ሰላም እንዴት ናችሁ? ደህና ናችሁ? እኔ አንዳንድ ሰዎች በጣም ትገርሙኝ። ኢቤስትቤን የምትቃወሙ ሰዎች ማለት ነው። እኔ በጣም ነው የተገረምኩት። እንደውም እንኳን አይደለም ልቃወማቸው በጣም ነው ጋዜጠኞቹን አቅራቢዎቹን፣ እንዲሁም ደግሞ ኢዴት አድርገው ቪዲዮን እንደዛ ዶክመንተሪ ሰርተው ለህዝብ መደመጥ ያለበትን በውስጡ ብዙ ኢዴት የሚደረጉ ነገሮች አሉ፣ የሚወጡ ነገሮች አሉ እነሱ ጠፍተውና አይደለም ነገር ግን ሀገርንም የህዝብንም ጆሮ በጣም ተጠንቅቀው መስማት ያለበትን ነገር አሰምተውናል። እርግጠኛ ነኝ ይህን እንደሚመጣ ሁሉ ያውቁ ነበረ። ምክንያቱም በዚህ ልክ ዶክመንተሪ ሰርተው ማምጣታቸው በጣም የሚመሰገኑና የሚደነቁ ናቸው። ለምን አጠፉ? እንዲህ የበላይ ያለ ሀገሪቱ ላይ መቅረብ የማይፈልግ መነገር የማይፈልግ አካል አለ ስለዚህ እሱ ይህ አካል ካስገደዳቸው ግድ ነው እና ታዲያ ማጥፋታቸው፣ ምን ያደርጉ? ነገር ግን ብዙ ሰዎች ቪዲዮን አንስተውት ስለነበረ እንዳለ ተዳርሰዋል። በቃ ተዳርሰዋል። ሰዎች አውቀዋል። ሊደነቅ ነው የሚገባው፣ ሊመሰገን ነው የሚገባው። እና ለቀጣይም ደግሞ አፕሪሽት ማድረግ እንጂ፣ ከህዝብ ጎን እንዲቆሙ ማድረግ እንጂ ቻናሉን በዚህ ልክ መውቀስ እና መኮንን ተገቢ አይደለም። እና ምን ያደርጉ በጣም ነው የማደንቃቸው በጣም እግዚአብሔር ይስጣቸው። ለእውነት እንደው ለህዝብ መቆማቸው በጣም የሚደነቅ ነው። ማለት አቀራረባቸው በጣም ደስ የሚል ነበረ። የሆነ ታሪክን እኮ ዝም ብሎ ማቅረብ ይችሉ ነበረ። ቀላል አይደለም፣ ዶክመንተሪ ሰርተው ምናምን በዚህ መቅረባቸውና በጣም የሚመሰገኑ ናቸው። የሚደነቁ ናቸው፣ እንጂ ይህን ያህል ተቃውሞ ቻናሉ ላይ ማድረስ ተገቢ አይደለም። እውነት ተገቢ አይደለም። እውነት ለጋዜጠኞቹን ትልቅ ክብር ነው። እግዚአብሔር ይስጣቸው፣ ጋዜጠኞቹን፣ አቅራቢዎቹን እንደውም ደግሞ ኤዴት አድርገው ይህን ፕሮግራም ለህዝብ ምን መደመጥ እንዳለበት አድርገው ያቀረቡትንም እግዚአብሔር ይስጣቸው በጣም የሚመሰገኑ ናቸው እንጂ በዚህ ልክ እነሱን መውቀስ ተገቢ አይደለም። መጮህ ካለብን መውቀስ ካለብን ይህን ፕሮግራም ከቻናል እንዲወርድ ያደረገውን አካል ለልጅቷን ክብር ሲባል መጠየቅ ያለብን እንግዲህ ከላይ ትእዛዝ የሰጠውን እንዲወርድ ትእዛዝ የሰጠውን አካል እንጂ ኢቢኤስን አይደለም። ኤቪኤስ በነገራችን ላይ አምኖበት ወስኖበት እርግጠኛ ነኝ። አሁን ሀገራችን ባለው የፖለቲካ እንትን ይሄ ነገር እንደሚመጣ ያውቃል። ያኔ ሪስኩን ሁሉ መውሰድ ወስኖ ወስኖ አቅርቧል። አይደለም አንዴ ወስኖበታል እንጂ ካለምንም ነገር እንደማይወርደው የታወቀ ነው። ነገር ግን ይሄ ነገር እንዲሰማ ብዙ ከዚህ እኮ እግዚአብሔር ረድቷት ትችላለች ብዙ በነገራችን ላይ እኮ ልጅቷ የተናገረችው ሊኖሩ ይችላል። ለሀገርም ስለማይጠቅም ለህዝብም ደግሞ ህሊና ስለማይጠቅም ኢዴት አድርገው አወጥተውት ሊሆን ይችላል ብዬ ነው ያሰብኩት። እና አሁን ሀገራችን ያለችበትም ሁኔታ ያለበት ስላለ ለሀገርም ደግሞ ጠንክ ስለሆነ ምናልባት ይሄን ነገር ላያቀርቡት ይችላሉ፣ ኢዴት አድርገው ሊያወጡት ይችላሉ። ነገር ግን ማለት እንደ ቢወጣ ኖሮ ብዙ ህሊና የሚጎዳ ሰው ነበረ። አብሯት የነበሩት ሰዎች በምን አይነት ሁኔታ እንዳለፉ ይህን ይህን ራሱ ሳትጠቅስ አታልፍም። ግን ያው ጠቃሚ ስራ አይደለ እንዴ ያለፈ ነገር ስለሆነ ምናልባት እነሱ አላቀረቡትም። ስለዚህ እንደው ይሄ ነገር ይቺ እግዚአብሔር ብሎላት እሷ ይሄን ነገር እንድትናገር የረዳት እግዚአብሔር የሆነ ምክንያት አለው። ምክንያት አለው። ከዚያ ሁሉ ተርፋ ይሄን ነገር እንድትናገር ምክንያት አለው። ምናልባት በሌላ በትልቅ ሚዲያ በሌላ ሚዲያ ላይ ልትናገረው ልታወራው ትችላለች። ምናልባት ያለፉትን ልጆች አብረዋት የነበሩትን ጓደኞቿን የእነሱን ሁኔታ ልትናገር ትችላለች። ብዙ ያልተናገረችው ነገር አላትና ነገር ግን እሷን አጥርፈው ለዚህ ያበቃት እግዚአብሔር ለምክንያት ነው ለምክንያት ነው። እና ጋዜጥን ኢቤስ ቴሌቪዥን ሊደነቅ ነው የሚገባው ሊመሰገን ነው የሚገባው እንጂ በዚህ ሁኔታ ሊኮነን አይገባውም። ሊሰደብም አይገባም። እውነት ብዙ ድሃዎችን የድሃ አምባን ያበሰ ነው። ለድሆች የሚቆም ነው። ለሕዝብ የሚቆም ቻናል ነው። ከዚህ ከፖለቲካ ከምናምን ያልተነካካ ቻናል ነው እና በጣም ነው የምናመሰግነው። በዚህ ስራችሁ ቀጥሉበት። አውሬስ ካለው ከባድ ነው ግን ከሕዝብ ጎኑ መቆም ይሻላል። መንግስት ኃላፊ ነው፣ ህዝብ ግን ቀጣይነት የሚኖረው ስለሆነ ስራችሁ ለታሪክ ተመዝግቦ የሚቆይ ነው። ስለዚህ በዚህ እንትናችሁ በዚህ ስራችሁ እንድትቀጥሉ። ትልቅ ክብር ለጋዜጠኞች፣ ለአቅራቢዎች እውነት በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። እናመሰግናለን ስላደረጋችሁ ሁሉ።